የማይታለፍ ይመስል ነበረ፣ ግን አሰለፈኝ። አምላክ እግዚአብሔር ክብሩ እንደ ጋሻ ሆኖ ከለለኝ። የዚ ማጊዜ ለኔስ በዛለኝ። የኔ ሞገስ እየጨመረ የኔ ህይወት እየደመቀ የኔ ነገር እየበረታ የኔ ሰላም በዛ በጌታ የኔ ሞገስ እየጨመረ የኔ ህይወት እየደመቀ የኔ ነገር እየበረታ የኔ ሰላም በዛ በጌታ የኔ የኔ የኔ የኔ ሞገ ሞገስ እየጨመረ የኔ ህይወት እየደመቀ የኔ ሰላም እየጨመረ የኔ የኔ የኔ የኔ ሞገስ እየጨመረ የኔ ህይወት እየደመቀ የኔ ሰላም እየጨመረ ላልስማ ስማ ልቤ ልቤ አትሄድም ለምል ተናገራለኝ በላለኝ ሌላ ሌላ ቃላለ ትሄዳለ እኔን ያለ ሌላ ሌላ ቃላለ ትሄዳለ እኔን ያለ ሌላ ሌላ ድምፅ አለ ክብር አለ እኔን ያለ እረ ሌላ ሌላ ድምፅ አለ ሞገስ አለ እኔን ያለ እኔን ያለ እኔን ያለ እኔን ያለ እኔን ያለ ትሄድ አለ እኔን ያለ ክብር አለ እኔን ያለ ሞገስ አለ፣ እኔን ያለ ትበዛ አለ እኔን ያለ